የቆመ ሾክ ነበር። ኮኮች መንገድ ነበር። እነዚህ በአጣጥ ማዞሪያ ጉንችሬ፣ ቆሴ፣ ጌጃ፣ ሌራ መንገድ ላይ ሲነሱ የቆዩ ችግሮች ናቸው። አሁን ከጉንችሬ እስኩት ያለውን ነገር በጣም አስቀያሚ መንገድ ነው። እንኳን በክረምቱ አሁን በጋ ላይ ያለው ራሱ በጣም አስቀያሚ ነው። ክስ በባለ ስራዎች እንዳል ይጨረሰብን ያለ ነው። መንገዱ እጅግ በጣም ያስቸግር ነበረ። ቀኑ ሙሉ ነው። ጠዋት 12 ሰዓት ተነስተን እዚህ እስኩት የምንደርሰው ለምሳሌ 9 ሰዓት 10 ሰዓት አካባቢ ነው። መንገድ ባለመኖር የተነሳ አቧራ በጣም ያስቸግረን ነበር። የቤት እቃችን በአቧራ ተሸፍኖ ነበር። ሕክምና ለማግኘት እንኳን በቃሬዛ ነበር የምንመላለሰው። እነዚህን ችግሮች በነበር ለማስቀረት የኢትዮጵያ መንገዶች አስተዳደር የዚህን መንገድ ግንባታ በማከናወን ላይ ነው። መንገዱ አጠቃላይ 97.1 ኪሎ ሜትር አካባቢ ይሸፍናል የፕሮጀክቱ ዋጋ ወደ አምስት ነጥብ አንድ ቢሊዮን ብር አካባቢ ዋጋ ሲኖረው ሙሉ የኮንትራት ወጪው በኢፌድሪ መንግስት የተሸፈነ ነው። ዘኝ ትላልቅ ከተሞችን በስሩ ያስተሳስራል። እንዲሁም አራት ትላልቅ ስፐር ሮዶች ወይም ደግሞ ተገንጥሎ የሚገቡ ትላልቅ አራት ከተሞችን የሚያገናኝ አመት ሶስት ትላልቅ ዞኖችን ያገናኛል። ዘር በተጨማሪ በአካባቢው የሚመረተውን ሰብል እና የተለያዩ የግብርና ምርቶች የአካባቢው አርሶ አደር ወደ ገበያ አውጥቶ በቀላሉ ለማቅረብ ምቹ ያደርግለታል ማለት ነው። እስከ ሰኔ መጨረሻ አካባቢ 46% ፐርሰንት እናደርሳለን ብለን እናስ ፕሮጀክቱ በአጠቃላይ ግን ፕሮጀክቱ የማጠቃለያ ምዕራፍ ይደርሳል ብለን ያስቀመጠው በውሉ መሰረት በሚቀጥለው አመት አቃል ብለን አቅደን ይሰራል። በፕሮጀክቱ የግንባታ ሂደት ላይ ስራዎችን በተያዘላቸው ጊዜ ለማስኬድ እየተሰራ ይገኛል። ፕሮጀክቱ ላይ ሁሉም አክቲቪቲዎች ነው ያሉት እንዳልኩሽ። ከየስትራክቸር ስራ አለ፣ የእርዝ ወርክ ስራ አለ። እርዝ ወርክ ብዙ ፓርቶች አሉት። የድሬኔጅ ስራ አለ፣ የስትራክቸር ይሄ ነው፣ የአስፋልት ስራ አለ፣ ቤዝ ቤዝ ኮርስ አስፋልት። ሁሉም አክቲቪቲዎች ኦን ናቸው አሁን እስከ ሰኔ ድረስ ምንጠረጥረው ያው ዝናብ ሁኔታ ነው። ዝናብ ሁኔታው ደግሞ ከተሻሻለ እዛም በላይ መስራት እድል አለ። ሚኒመም ግን 46 ፐርሰንት ለማድረስ ቅዳችን ዘን እየሰራለን። መንገዱ የሚፈለገውን አገልግሎት ለመስጠት በሚያስችለው የጥራት ደረጃ እንዲገነባ ክትትልና ቁጥጥር እየተደረገለን ነው። የራ የሚከተላቸው ስታንዳርዶች አሉ ፕሮጀክቱ የራሱ ላብራቶሪ ያለው የመመርመሪያ የኮንክሪት የአፈር፣ የሁሉም ማቴሪያሎች ለዚህ ግባት የምንጠቀማቸውን ማቴሪያሎች የሚመረመርበት መሳሪያዎች የተሟሉለት ነው። ሁልጊዜ በየሰዓቱ በየጊዜው ይህን ስራ ሲሰራ ተከታታይ ባለሙያዎች እያሉ በእያንዳንዱ እሱን በመከታተል ስራው ይሰራል። ሶስት ዞኖችንና ስድስት ወረዳዎችን በቀላሉ የሚያገናኘውን መንገድ የሚጠቀሙ የህብረተሰብ ክፍሎች ጥያቄያቸው ምላሽ በማግኘቱ የተሰማቸውን ደስታ አጋርተውናል። አሁንማ መንገዱ እየተሰራ በመሆኑ ትራንስፖርት መጠቀም ጀምረናል። መንገዱ እየተሰራ መሆኑን አይተን ተደስተናል። አሁን እኔ ለመሳት ለማሳቱ ከመሬቴ ባህል ዳፌ ማለቁ ቡናዬ ማለቁን ምንም ይሰማኝ ነገር የለም። ለምሳሌ መንገዱ መግባቱ እኔ ደስተኛል። እኔ ተነስሽ ቢሆንም ሌላ ሰው ተጠቃሚ እንዲሆን የግድ ይሄ አስፋልት ተመግባቱ መቶ ሰው ቢጓዳ ሲሽ በጠቀም አለበት። ይሄ ነው በጣም ደስ ነው። በተለይ ለባለስራ የምናወጣው ነገር ሁሉ አሁን እየቀነሰልን ነው በአሁን ሰዓት ያለው ከዚህ በፊት አንድ ስንመጣ ሲመጣ ለባለስራ የምናወጣው የነበረው ወጪ ከ10% ቀንሷል። ምን 90 ፐርሰንት አሁን ባለስራ አንሰብርም። ጎማው ያው በሂደቱ በሰዓቱ ነው የምንቀይረው ያለው ነገር፣ ግን አሁን አሪፍ ነው። አሁን ባለስራ የመንገዱ ሁኔታ አሁን አሪፍ ነው ያልፍ ከበፊቱ። አሁን ካለቀ በኋላ በጣም የመኪናም የምንም ነገር አሪፍ ነው። እየቀየ ነው ያለ። ነው ለውጥ እጅግ በጣም ደስ የሚል ለውጥ ነው። እኔ ያየሁት ከዚህ በፊት ያው በተለያየ ጊዜ እየተለያየ የመንገዱ ችግር በጣም አሳሳቢ ነገር ነበረ እና ከዚህ በዚህ በየመሀሉ እየተሰራ ያለው ነገር በጣም ደስ ይላል። ሌላው ደግሞ ከዚህ ወደ ላይም ተያይዞ እስከ ጉንችሬ ድረስ ባለው ነገር ቢሰራ ከጉንችሬ በላይም እስከ አይሳኮ 128 ኪሎ ሜትር አለ። እሱም አብሮ ወደ ላይ ቢሰራ በጣም አሪፍ ነው። እንጂ እስካሁን ያለው ነገር በጣም ነው ደስ የሚለው መንገዱ ጥሩ ከሆነ የምንፈልጋቸውን የቱሪዝም መዳረሻዎች እንደፈለግነው በፈለግነው ሰዓት ማዳረስ እንችላለን የመንገዱ ግንባታ ለህዝብ ጥያቄ ምላሽ የተሰጠበትና ለከተማው መነቃቃት የፈጠረ እንደሆነም ተገልጿል ይህ ልማት ያው በተደጋጋሚ ሲጠየቅ የነበረ ልማት ነው በጣም ትልቅ ማህበረሰቡ በተደጋጋሚ ሲጠይቀው የነበረ ልማት ነው እና መንግስት የህዝቡን ጥያቄ የመነሻ አድርጎ ምላሽ ሰጥቷል። ከተማችን አካባቢ የተሻለ መነቃቃትን በቀጣይ ደግሞ ሌሎች የኢንቨስትመንት አማራጮችንም የከተማችንንም ልማት ያፋጥናል የሚል ተስፋ ነው ያለን እና ተስፋ ብቻ አይደለም። ከይሄ አስፋልት ከተጀመረ በኋላ አንዳንድ ኢንቨስትመንት እንቅስቃሴ አካባቢ የተሻለ ነገር ፕሮጀክት ገብቶ አምጥተው ሌላ ወደ ዞን ወደ ክልል ደርሶ እየመጣና መሬት ጭምር እያስረከብን ያለንበት አግባብ አለ። ጅምሩ ጥሩ ነው። ኢንቨስትመንቱንም ያነቃቃል፣ አጠቃላይ ከተማችንንም እድገት ያፋጥናል። የሚል ነገር ነው ያለንና ህዝቡ በተስፋ በጉጉት የሚጠብቀው ልማት ነው። በመንገዱ ግንባታ የተያዘውን እቅድ ለማሳካት የኢትዮጵያ መንገዶች አስተዳደር ትኩረት ሰጥቶ እየሰራ ነው። ኢራ እንግዲህ ያው ኢራ ፕሮጀክቶችን በተያዘላቸው ጊዜ ለማጠናቀቅ ከፍተኛ ክትትልም ለማድረግ ከሁለት ዓመት በፊት እንግዲህ እንደምታውቁት ፕሮጀክት ማኔጅመንት ኦፊሶችን አቋቁሞ ፕሮጀክቶችን የበለጠ በቅርበት ተከታትሎ በተያዘላቸው ጊዜ እና በተያዘለት በጀት ለማስፈጸም በከፍተኛ ሁኔታ እየሰራ ነው ያለው። ፕሮጀክቶችን ቀርቦ ሳይት ላይ ሆኖ እየሰራ ነው ያለው ኢራ። እና ከዛ ጋር በተያያዘ እንግዲህ ኢራ የተሻለው ፈት እያደረገ እዚህ ፕሮጀክት ላይ ኦልሞስት 8 ፐርሰንት የሚባል ደረጃ የወሰን ማስከበር ችግሮችን ተሳተሻል ለሄራ። ነገር ግን ለኮንትራክተር የነበሩ ክፍተቶች ነበሩ። እነሱ ክፍተቶች ከድንጋይ ወፍጮ ጋር ተገናኘና አንዳንድ አንድ ከዚህ ከግብዓት ጋር ከሲሚንቶ ከነዳጅ ማቅረብ ጋር ተያይዞ የነበሩ ክፍተቶች አሉ። እሱም ኮሚኒኬት በማድረግ አሁን ላይ እነዛ ችግሮች ለመፍታት ችለናል። ኦልሬዲ የታዘዘው ክረሸር ሦስተኛው ክረሸር የሚገባ ከሆነና ይህ ተጨማሪ የማታ ሽፍት መስራት የሚችል ከሆነ ኮንትራክተሩ ፕሮግረሱ ነው የበለጠ ማፍጠንና ወደ መስማ ማስገባት ይችላል።